ያለው ፈቅጃለው፣ ና እንገናኝ። አዲስ አበባ ነው ያለው። እና የሆነ ፈቅጃለው እንገናኝ ብዬ ያለው። ልጆችን ላሳይክ ብዬ ያለው። እኔም አንድ ነገር ሆነ፣ ከዛ ወይ ቀርተ ከሚቆጨኝ። እኔ ኮ ግራ ገባኝ። ጫካ ጫካውን ሂዶ መንገድ ጠፍቶበት ነው ያልኩ ነው። ስለዚህ ናና ልጆችን ላሳይክ። እኔ አሁን አሁንም ቢካል ጥፋቱ ያንተ እንጂ ነው ያለው። ስለዚህ ተሎ ብለክ ነው እኔ ልጆች እጄ እኔ ልጆች እጄ ወደዛ ጎንደር አልመጣም እኔ እኔ ያላየሁትን ሀገር ሁሉ አንታ አየህ፣ እኔ ጎንደር ስንት አመት ሂጄበት አላውቅም። ቤተሰቦችን ከአስራ አምስት ዓመት በላይ ይሆነኛል ማለት ነው 15 አመት ምናምን ይሆነኛል ሂጄ አላውቅም። ጎንደርም ገጠርም ሂጄ አላውቅም ማለት ነውና እዛ ያሉት ቤተሰብ ራሱና፣ ሲሉኝ ይስሉኝ በቃ አትችም ብለ ነው እግር መንገድ ከልጆች ጋር ወደ አዲስ አበባ የመጣሁት ማለት ነው። ስለዚህ ምን ልልህ ፈልጌ ነው ሳይዶ አሁን እኔ ስለፈቀርኩኝ፣ እኔ እየለመንኩ ነው። በተለይ ሰኢድ ለረጅም ጊዜ ሲንከራተትበት ሲዞርበት፣ ሲመኘው የነበረ ጉዳይ እንግዲህ ዛሬ ደስ የሚል ዜና አይተናል ማለት ነው። አሰላሙ አሌይኩም ወረህመቱላህ በረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለው። ሰላማችሁ ይብዛባይ ያላችሁበት የዓለም ዳርቻ አላህ ሰላማችሁን ያብዛልኝ እያልኩ እንግዲህ ሱማያ ለረጅም ጊዜ ሰኢድን ከሀገር ሀገር ሲዞር የነበረው ፍለጋ ሲያንከራትተው የነበረውን ጉዳይ ዛሬ መልስ እያገኘ ነው። መልስ አግኝቷል ብዬ ነው የማስበው። እንደምታውቁት ሰኢድ ጎንደር ሄዷል። ጎንደር ሄዷል። ኦንላይንም የለም ቴሌግራም ላይ ከኦንላይን አይጠፋም ነበረ። ኦንላይንም የለም። ግን የበቀደሙ ቪዲዮ ላይ ካስታወሳችሁ ጎንደር ገባው አለው ቪዲዮ ላይ። ስልኬ ትንሽዬ ባትሪ ነው ያለው ቻርጅ እያለቀ ነውና ስልኬም ባትሪ ሊዘጋ ይችላል፣ ቻርጅ ማረግበት ካላገኘሁኜ ባትሪ አይኖረኝም እና እንዳየሹ ቶሎ መልሽልኝ እያለ ሲል ነበር። እና ባትሪ ዘግቶበት ይሆናል ብዬ ነው የማስበው እንግዲህ ሱመያም ስልኩ በሰው እያስሞከርኩ ነበር ስልኩ አይሰራም እያለች ነበረ። እና እንደዛ እያለ ነበር በቀደም ለማለት ያክል ነው። አላህ ይጠብቀው ባለበት። እንግዲህ ዛሬ ሱመያ ሁላችንም ስንመኘው በቃ እንደዚህ ቢሆን ተገናኝታችሁ ብታወሩ ነገሩ መፍታት ይቻላል። ለምንድን ነው ሸሽና አባራሪ የምትሆኑት? የሚሆንም ከሆነ የማይሆንም ከሆነ ተገናኝታችሁ አውሩ ስንል የነበረው ለረጅም ጊዜ ዛሬ እንግዲህ ሱመያ መልስ ሰጥታለች፣ እና ያው ደስ ብሎኛል። እውነት ለመናገር ብዙ ጊዜ አይደል የጠበቅ ነው፣ ይሄንን አይደል የጠበቅ ነው። እና ደስ ብሎኛል ሐቂቃ ሰይድም በሰላም መጥቶ በሰላም መጥቶ እንግዲህ ሲገናኙ ለማየት ያብቃን። ሱመያ ልጆችን አሳይሃለሁ እና አብሬ መኖር ፍላጎቱ ውስጤ ላይ ባይኖርም ግን የልጆች አባት ነህ ልጆች ክፉህን አልፈልግም እና ልጆችንም አሳያለሁ አባ ባባ እያሉኝም ስለሆነ ልጆቹ፣ ልጆችንም አሳይሃለሁ። ስለዚህ አዲስ አበባ ነው ያለሁትና አዲስ አበባ ና ብላ ቪዲዮ ሰርታ ሳይ በጣም ነው ደስ ያለኝ። እውነት ለመናገር እንግዲህ እስከ መጨረሻው ድረስ ደስ የሚል ያድርገው። እንሻላ ሲገናኙ ለማየት ያብቃን። እንሻላ ደግሞ ከተገናኙ በኋላ በንግግር ሁሉም ነገር ይስተካከላል ብዬ አስባለሁ። እና ውድ ቤተሰቦቼ እና ለኸይር ነገር ያሰማል ለማለት ያክል ነው። ያው ይሄ ነው፣ ትልቅ ደስታ ነው። እውነት ለመናገር እንደዚህ ማለቷ። ያው ብዙ ቢሽከረከርም ምንም አድረግ አይቻልም። እንግዲህ ብዙ ብታዞረውም ብዙ ቢሽከረከርም እዛ እዚህ ቢልም በመጨረሻ እንደዚህ አይነት ነገር መስማቴን ለራሴ ያስደስቶኛል ማለት ነው። እንግዲህ ሰይድ በሰላም ወደ ቦታው ይመልሰው፣ በሰላምም ደግሞ ይመለሳል። ምንም አይሆንም። ኢንሻአላ ክፉን ያሰማኝ አላህ ይጠብቀ ሰይድዬ። እና ምንድነው ነው የፈራሁት፣ እዛ ሌባም አይጠፋም፣ ሌባም ሊኖር ይችላል አንድ ነገር ቢያደረጉት እኔ ድምጡ ጥፍት ሲል በጣም ነው የጨነቀኝ። እኔ እንደዚህ ጨንቀኛል ብዬ አላሰብኩም። በጣም ጨነቀኝ ማለት ነው። እንሻላ ምንም ነገር አይፈጠርም። ሱመያ፣ እንግዲህ የፈትዋንም ጉዳይ እኔ ኡስታዝ ጠይቄ መልስ ይዤላችሁ እመጣለሁ ብላለች። እንሻላ እንጠብቃለን። እንደ ትላንትና ዩም ባሌ አገባሽን ባሌ እያለች ዛሬ እንገናኝ ስትል ምን ምን እንደሆነች ፈጣሪ ወቀው። አያገባሽም ባሌ የግሌ ነው ስትል ዛሬ እንገናኝ የሚለውን ፈቃደኛ ሆኛለሁ ለመገናኘት የሚለውን ቪዲዮ ስትረቅ አዩ። እንዴት እንደሆነች ሳስበው፣ ስስለው ማለት ነው እንደዛ ባሌ ቢምቢ ራሱ ቢያርፈበት፣ አለቅሽም፣ አለቅሽም ስትል የነበረች ሴት አያገባሽም የጋራ የሚባል ነገር የለም። እኔ ኮ ሰኢድ ኮ ስለሚወዳት እኮ ነው ሱመያ ነው እንደዚህ የረጅም ጊዜ ፍቅር እነሱ ሳይጠሉ እነሱ ሳይበቃቁ ሳይቀያየሙ ያውም ስተራርቀው በአንዴ እንዴት የሚቆረጥ መስሎች ነው የረጅም ጊዜ ፍቅር በአንዴ መቋጨት እኮ አይቻልም እኮ እና ሰኢድ ሰኢድ ትልቅ ፍቅር እንዳለው ነው ለሱመያ የሚታየኝ ማለት ነው እንግዲህ አላቅም የውስጡን እኔ ሳይ ግን በቃ ትልቅ ፍቅር ትልቅ ፍቅር እንዳለው ነው የሚሰማኝ። እንደገና ደግሞ እንግዲህ ቡኒ ነው ማን ነው የምትባለውም ባሌም ሰኢድን ፍለጋ ጎንደር ገብቷል እያለች ነው። ባሏም የሆነ ቪዲዮ ገጠር ውስጥ ልክ ሰኢድ የነበረበት ቦታ ላይ የሚመስል ቪዲዮ ለቋል። አብረው ሄደው ነው ወይስ አብረው ሄደው ይሁን ወይም ለብቻው ደግሞ እሱ ፍለጋ ሄዶ ይሁን እርግጠኛ ባልሆንም የሆነ ቪዲዮ ለቋል። እዛው ገጠር ውስጥ ያለ ገጠር ውስጥ ያለ ቪዲዮ ማለት ነው። አልሙሄም አልሙሄም፣ እኔ ምን የሱመያ ንግግር ዛሬ የሱመያ የለቀቀችው ቪዲዮ አስደስቶኛል። ለዛ ነው የመጣውት። እና ያው ተገናኝተው ለማየት ያብቃን ነው ማለት ፈልገው እንግዲህ ዛሬ የረጅም ቪዲዮ አልመጣሁም። ይሄው ነው የምላችሁ፣ ውድ ቤተሰቦቼ። ያው ብዙዎቻችሁ ይህን ነገር ትጠብቃላችሁ እስከዛሬ በቃ ለምን የማይሆንም ከሆነ እኮ ተገናኝታችሁ ተነጋግራችሁ ለምን አትፈቱትም? ነገሩን ለምን አትጨርሱትም? ለምን አትቋጩትም? የብዙዎች ጥያቄ ነውና፣ እንግዲህ ተገናኝተው የሆነ መፍትሄ ላይ ደርሰው ያሳዩናል ብዬ ተስፋ አደርጋለሁ። ውድ ቤተሰቦቼ፣ በያላችሁበት የዓለም ዳርቻ አላህ ከክፉ ነገር ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። መልካም ቆይታ።